ሴት እንግዲህ ይህንን እንግዲህ ብዙ አዳሜ ኮመንት የሚጽፈው እጁ እጁ ለጸሎት እንደዚህ ቢያነሳው ምን አለበት? ኮመንት የሚጽፉበት የሚሳደቡበትን እጃቸው ለጸሎት ወደ ላይ ወደ ሰማይ እነሱ እነሱ የሚሰሩ ድራማ አንዱን ደግፎ አንዱን የሚሳደቡ ይሄ እኮ ኮ የሚያስጠላኝ ነው። እኔ እኮ ኮመንት አልጽፍም። ብታይ ላይክ አድርጌ ልብ ቅርጽ እኔ እኔ እንደ ኮመንት አንድ ቀን በተፈጥሮ ጽፌ አላቅም። አንድ ቀን ጌታ ምስክር፣ ምን ማንም ቢጣላ እኔም ራሱ አነቢ አንብቤ ነው ምቀት እኮ ከማከማንበብ ላይክ አድርጎ ብቻ ቪዲዮንም ደግሞ የሚያስ እኔ አሁን ቪዲዮ ላይ እፈራለሁ። ስለምፈራ ግን አልዘጋውም። ክፍት አርጌ ተዋለው። እነዚህ እነዚህ ወጣቶች የለማሉ ናቸው እንዴ? ከሆነ መጨረሻው ብቻ ነው ማየው። አይ አይ አይ፣ አሁን አይ አይ እና እኮ ውዶች አለመደም እኮ እና አሁን የብሩኬ ደጋፊ አለመዱ። ጭቅጭቅ ምናምን ያለመደው ነገር ሆድሽ ይበላል። በደንብ አድርጎ አይበላም አለመዱም። እንዴ፣ አሁን ጽጌ ጽጌ የዳኒ ፍቅረኛ ማለት ነው። ቻናሉን ከከፈተች እኮ ስምንት ዘጠኝ ወር እኮ አልሆነም። ይሄው 200 ትገባ ነው ከመቶ ስልሳ እኮ አልፋለች። እና ያኔዋ ህዝቡ እዩልሽ። እነሱ እኮ የህዝቡን ያ ወያ ሆዬ ያ የውሸት እንትኑ ምኑ ስለሚከተሉ ያን ኮመንት ያነቡና አሁን መጀመሪያ ላይ ይኸውልሽ። እና የነ ጽጌ ምንድነው የጀመሩት? ቀለበታስ አፈቅርሃለሁ ምናምን ምናምን ብላ መጣች። ከዛ በኋላ ደግሞ አንተ በሴት ልጅ አትጫወት፣ ምን አለበት ቀለበት ምናምን አና ቆይ ልነግርሽ ነው እሱን ቀም ማወጡና ምን አለ ምን ሰርተው መጡ፣ እኔ ቀለበት ተንበርክኬ ሳረግልሽ አንቺ ደግሞ እምቢ በይና፣ እናራዝመው ድራማው አዳሜ ትከተላለች። ከዛ ብሎ እምቢ ስትለመነ ለመነ ለመነ፣ ቀን ውስጥ ደግሞ እርግዝና እንደ ድመት ማለት ድመት ነቻን ቶሎ የምታረግዘ የምትወልድ እንደ ድመት ቶሎ ያረገዘች መጣች ደግሞ አሁ ዛሬ እኮ በጥፊ በጥፍ ያለች እኮ ሁለቱን በጥፊ ድርግም አድርጎ ሄዱ። ማነንን መቱዳኒ እናንተ ታያላችሁ። እኳላይይይ እዚህ ጋ ሁለቱ በጥፊ መቷለን። ብሩኬ ሀይሚ የራሷን የግሏን ብሩኬን በጥፊ እንደዚህ መታች። ብሎ ዋሉ ይኸው ስራ እነሱ እኮ ለምን እንደሚናደዱ ገብቶሻል? እነሱ በፍቅር ስለሚሰሩ ለምንድ ነው እጃነሳችበት ምናምን ስለሚሉ ነው። ብዙም አትፍረዱባቸው። ጥሩ ነገር ግን ማውራት ነው እንጂ እና እንደዚህ አይነት ግጭት ምናምን አላማድነም። በቃ እነዚህ አሁን ምን ይደረጋ? አሁን እኮ የላችሁ እናንተ፣ ጥሩም ሲመጡ መሳደብ ነው፣ በመጥፎም ሲመጡ መሳደብ። እነዚህ ልጆች ይሰቀሉ። አዳሜ ቤት ክራይ ተከፍሎላቸዋል፣ አዳሜ እንትን ትሉላችሁ። ምን ይስሩ? እነዚህ ልጆች ምን ይስሩ? ግን ድካም ብቻ ነው። ምን ይደረጋ? ይሰብ ቆይ እኮ ከኛ ይልቅ እኮ ራሳቸው ቤታቸውን ይፈትሹ የለ ቤታቸውን ያው የለም ወይ፣ ወደ ልቦ ቀልባቸው ሊመለሱ ይችላሉ፣ ከጌታ ጋር ከፈጣሪ ጋር። እውነትሽ ነው። እይታ ለነሱ ጫጫታ አይደለም፣ ለነሱ ፍቅር ነው ፍቅር ነው። ደስ አሁን ሰሞኑን ቡታጀር ላይ የሚሰሩት እንደገና ደግሞ አዲስ አበባ ላይ ሀይሚ ቤት ብሩኬ መቶ እንደገና መኪና ውስጥ ሳመኝ እየተባባሉ የተሰሩት እይታው እንደ ጉድ ነበር። አረ እነሱ መንገድ ላይ ትንሽ አበባ ምናምን ዝም ብሎ አበባ እንኳን አስነሰው ቡና እየጠጡ በመጡ እንኳን ላይካቸው የሀገር ነው። እነሱ ዝም ብለው ነው። አሁን እኮ እንደነንስና ነንስና ራሱ አውቀው ተንበርክኮ ቀለበት ፒፒፕ ቢሉ እኮ እነሱ ቢያስመስሉ ራሱ እነሱ ማርያምን ብሩኬና ሀይሚ ብቻ ማለት ቀለበት እንደዚ አሳይተው ተንበርክቶ ፖስት አድርገው ለአስራ አምስት ቀን ቢለቁ እናቴ፣ ቪው ራሱ እየጨመረ ነው። መች ነው የሚመጡት? መች ነው ቀለበቱን የምናየው እያሉ ሰፊሩ ነበር። አዳሚ ሌላ ቦታ ሳይገቡ ነው። ያንን ነገር ስለሚፈልጉ ማርክ የሆነ ጊዜ ቪዲዮ ማለት እንትን ለቆ ማለት ሩበት ቦታ እስኪ ኮመን ጠንብቡ ወላ የሆነ ቤት ማለት ነው፣ ሂዳችሁ እነ ማርክ ጋር ምናምን የሆነ እንትን ሲለቁ መዜና ሀይ የእነሱም እኮ ይኸው ከውጭ ሀገር መጣች አሉ። የትምህርት ቤት ጓደኛ ናት። አስራ ሁለተና እስከ ወይኔም በላቸው ታዲያ፣ ይህን ያየን ጭንቅላታችን ምን ሆኖ ነው የሚያሰበው? ጓል ይሄን ያየን ለምንድን ነው? ማናም ነው እንግዲህ ግን አሁን ግን ጓደ ወል ይስሙ ከትናንትና ወዲ ወይ ወይ ማርክ ምን አለ መሰለሽ ማርክ ልጅቷ ከውጭ ሀገርና የመጣችው ከዚህ በፊት ትምህርት አብረ ተማር ነው አለ አዲስ ድራማ። ማን ነው የምታለቅሰው? የነሱ ደግሞ ማለት ነው የነ ማርክ ደግሞ ፍቅራቸው ዓመት ዓመት ገና አልሞላውም። ዓመት የነ ፍሩኬ ሁለት ዓመት አልሞላውም። የነሱ ደግሞ ፈጥኖ ዓመት ሞላ። ከዛ ደግሞ የነ ቶሎ ቶሎ ቤት ግድግዳው ሰንበለጥ አሉ። እሺ፣ ቶሎ ይጋባሉ፣ ቶሎ ይባጣሉ። ከዛም በኋላ ምን አላ ነገራት፣ እኔ ነገሮቹን ፋትቼ ነው የመጣሁት ምናምን ስል፣ አይ እኔ ምንም ነገር ውስጥ መግባት አልፈልግም፣ አንተንም ሆነ እሷንም ሆነ ማየት አልፈልግም አለች ልጅቷ ግ አጫጭር ሴቶች እኮ ቅመሞች ናቸው። እሺ ቀጥ እኔ አልፈልግም፣ እንደዚህ አይነት ነገር ውስጥ መግባት አልፈልግም ስል እሱም ደግሞ እኔ አንቺ ካልፈለግሽ እኔም አልፈልግም አላስገድሽም። ማለት ከዛ አትፈልገኝም ማው በቃ እኔም አልፈልግም ብላ ሄደች። አዎ ተፋቱ፣ በቃ ተለያዩ። ተለያዩ ሲባል መረሰው ስለኔ ለና ለን ላውስጥንድ ያቄ አለኝ ልጅቷ ትናንትና ክላስ ውስጥ አእሷም ደግሞ ከአሜሪካ የቀረውት ለአንተ ብዬ ነው አትልም ነበረ። ይህ አሜሪካ መቼም እንትን ሆኗል። ከአዲስ አበባ ክፍለ ሀገር ሆኗል። ከአዲስ አበባ ጎንደር እንኳን ይርቃል። ወለ ምንድነው ቅርብ አገር ደብረ ዘይት ምናምን እንደዛ ሄዳ ነው የተመለሰችው። እኔ ግን ያልገባኝ ነገር ልጅቱ አንኳኩታን አይገባችሁ። ልጅቶን እኮ አላየ ነው። እኔ ግን ሴቱ ማለት ነው፣ ሴቱ በአሁኑ ሰዓት ፍቅረኛም ሲባል ምንም እቃቸውን በእጃቸው ይዘው ነው እንደሚዘውሉት። አረ አንቺ ተመካክሮ እኮ ነው። እሱ የሆነ ክፍል ገብቶ ይቀመጥ ማለት አይደለም። የሴት ልጅ ማለት ነው ክብር የሴት